ሰላም ጤና ይስጥልን ይህ ቂርቆስ ሚዲያ ነው ለሰዓቱ የደረሰን መረጃ እንሆ ለወጣቱ የስራ ዕድል በመፍጠር ራሱን እንዲችል ለማድረግ የሰራችሁ ስራ የሚበረታታ ነው ሲሉ በምክትል ከንቲባ ማዕረግ የአዲስ አበባ ከተማ ስራና ክህሎት ቢሮ ኃላፊ አቶ ጥራቱ በየነ ገለጹ የቂርቆስ ክፍለ ከተማ ስራና ክህሎት ጽፈት ቤት በዛሬው ዕለትም በወረዳዎች ቡድኖች እና በባለሙያዎች መካከል በጎ የሆነ የፉክክር መንፈስ መፍጠርን ታሳቢ ያደረገ የምስጋና መርሃ ግብር እንዲሁም የቀጣይ ቀሪ ቀናት የስራ እቅድን አስመልክቶ የንቅናቄ መድረክ አካሂዷል። የስራ እድል ፈጠራ ላይ ሲሰራ የወጣቱን ህይወት ለመቀየር ትኩረት ተሰጥቶ ነው እየተሰራ ያለው ያሉት በመድረኩ በክብር እንግድነት የተገኙት በምክትል ከንቲባ ማዕረግ የአዲስ አበባ ከተማ ስራና ክህሎት ቢሮ ኃላፊ አቶ ጥራቱ በየነ ናቸው። የስራ አጠቃላይ የከተማችንን ማህበረሰብ ህይወት ከመቀየር ጋር በከተማችን ነዋሪዎች ላይ ያለ የኑሮ ጫናን ከማቃለል ጋር ወጣቶቻችን በክህሎት በሙያ የታነጹ የበለጸጉ ሆነው የገቢያቸውን በማሳደግ ለራሳቸውም ለሀገር እንዲበቁ የማድረግ ትልቅ ራዕይ ይዞ ነው እየሰራ ነው ያለው። ሁላችሁን ሁላችሁም እንደምታውቁት በከተማ እየሰራ ነው ያለነው ቋሚ የስራ እድል መፍጠር ይሄ ደግሞ ክህሎት መር እንዲሆን ክህሎት ያለው እንዲሆን ታሳቢ አድርገን ነው የሚሰራው። በአጠቃላይ በከተማችን ባለፉት አስር ወራት እስካሁን ድረስ ባለው ወደ 324 ሺህ የሚሆኑ የከተማችን ነዋሪዎች የስራ እድል ፈጥረናል። እንደ ከተማ ለአመቱ የያዝን የነበረው 300 ሺህ እቅድ ለማሳካት እቅዳችንን ዘጠኝ ወር ላይ በመከለስ እቅዳችንን 350 ሺህ አድርገነዋል። ከሶስት መቶ ሃምሳ ሺህ ሶስት መቶ ሃያ አራት ውን እስከ ዛሬው ድረስ ባለው አፈጻጸም አሳክተናል ወይም ፈጽመናል። እንግዲህ በቀሪ ጊዜያት ቀሪውን እቅድ ማሳካት የዚህ የቂርቆስ ክፍለ ከተማን ድርሻ ነው፣ የሁሉም የከተማ በዚህ ዘርፍ ላይ ያለ አካል ድርሻ እንደሆነ ወስደናል። እንደ ከተማ በወጣቶች የስራ እድል ፈጠራ የተሻለ አፈጻጸም እየተገኘ በመሆኑ ቂርቆስ ክፍለ ከተማም የተሻለ ውጤት እንዲመዘገብ ጥረት እያስመዘገቡ ካሉ ክፍለ ከተሞች አንዱ ነው ብለዋል አቶ ጥረቱ በየነ። ከዚህ ከአጠቃላይ ደግሞ አፈጻጸም ቂርቆስ በንቅናቄ በመደበኛ ስራዎች እየሰራን ባለናቸው ስራዎች የተሻለ አፈጻጸም በማስመዝገብ በአስር ወሩም ግንባር ቀደም ነው። ዛሬ በተመገብ ነው። እኔም የመጠፈልት ከዛ መድረክ ስለሆነ ዛሬ በገመገቡ ነው የ75 ቀናት የንቅናቄ አፈፃፀሙ ኪርኮስ አንደኛ ነው። የክፍለ ከተማው ስራና ክህሎት ጽህፈት ቤት የያዘውን ጥንካሬ አጠናክሮ መቀጠል ሊኖርበታል ያልታቱ ጥራቱ በየነ ይህ ያዘጋጃችሁት የምስጋና ፕሮግራም ለቀጣይ ስራዎች ኃላፊነትና አደራን የሚጥል ነውም ብለዋል። ኪርኮሶች ባለፉት አመታትም በተሸላሚ ትርታ ውስጥ ነው ያላችሁት፣ የነበራችሁት እርግጠኝነት ዘንድሮም በተሸላሚነት ይከተላላችሁ ብዬ አምናለሁ። እንደ ስራና ክህሎት ቢሮ ኃላፊ ስራና ክህሎት በሁሉም ደረጃ አንደኛ መውጣት አለበት ብለን አመቱ መጀመሪያ ላይ ያለ ቂርቆስ ክፍለ ከተማ መስከረም 3 ባደረግነው ስብሰባ የጋራ ስምምነት አድርገናል፣ ወረዳዎች በደምብ ታውቃላችሁ። ይሄ ማለት የወረዳ ስራና ክህሎት ጽህፈት ቤት በወረዳው አንደኛ፣ የክፍለ ከተማ ስራና ክህሎት ጽህፈት ቤት በክፍለ ከተማው አንደኛ ነው። በከተማ የከተማው አንደኛ መውጣት አለበት ብለን ለአንደኝነት ነው እየሰራን ያለው። ይሄ አንድም በስራ እድል፣ ሁለተኛ በሪፎርም ስራ፣ ሶስተኛ በአገልግሎት፣ በቴክኖሎጂ በሁሉም መስክ ለማሳካት እየጣረን ነው። በተጨባጭ ውጤቶች እየመጡ ነው ያሉት። ቂርቆስ በእስካሁን ባለው በንቅናቄም ሆነ በመደበኛም ስራዎች እንደ ሌሎች ክፍለ ከተማዎች ሁሉ የተሻለ አፈጻጸም እያስመዘገበ መሆኑንም የተናገሩት አቶ ጥራቱ የንቅናቄ ስራው ገና ቀሪ ስራዎች ያሉ በመሆኑ የተገኙ ውጤቶች ወደ ኋላ እንዳይመለሱ አመራሩ ሳይዘናጋ ውጤቱን በላቀ ደረጃ መፈጸም ይኖርበታል ብለዋል። በጣም ንቁ መሆን ይጠይቃል። ብዙ ጊዜ አሁን እኛ ጋር እያጋጠመ ያለው በአመራር ባጠቃላይ እርካት አይደለ ሰሞኑን የነበረው ውይይታችን የሚያሳየው እሱ ትንሽ ውጤት ሲመጣ በጣም ደስተኛ የሆንና ያችን ዋንጫ እያየ ብቻ ሲዘናጋ፣ ሌላው ደግሞ አልፎት ይሄዳል ማለት ነው። እዚህ አደራ ላለው ቂርቆስ ያላለፉ ተከታታይ አመታት በደንብ ስታብልሽ የሆነ በደንብ ስትራክቸር የሆነ የተቋማዊ አመራር በመስጠት ጥሩ እየሄዳችሁ እንደሆነ አውቃለው። ባለሙያው በዛ ደረጃ ጉራማይላ አፈጻጸሞችን ወደ ተሻለና ተቀራራቢ ውጤት ለማምጣት እየተሰራ እንደነበርና ያንንም አጠናክሮ ለመቅጠል ትኩረት ተሰጥቶ እየተሰራ እንደሚገኝ የገለጹት ደግሞ የስራና ክህሎት ጽህፈት ቤት ኃላፊና የክፍለ ከተማው ምክትል ስራ አስፈጻሚ አቶ እፍታላው ከፍ ያለው ናቸው። ኃላፊው አያይዘውም ጽህፈት ቤቱ በግማሽ ዓመትና በዘጠኝ ወራት የስራ ፈጻጸም ውጤቱ የተሻለ እንደሆነም የጠቀሱ ሲሆን ይህም ውጤት የወረዳ ተቋማትና የተቋሙ ባለሙያዎች በመሆኑ ምስጋና ይገባቸዋለን ብለዋል። በክፍለ ከተማችን ባለፉት አስር ወራት ላይ 23312 የስራ ዕድል ለወጣቶች ለመፍጠር ተችሏል። ነገር ግን ይሄ ከቅዳችን አኳያ ሊሆን ይችላል። እኛ ግን አሁን በዋናነት ያሰብነው ምንድን ነው? ከህዝባችን ፍላጎት አኳያ በቅዳችን ሳይሆን ከህዝባችን ፍላጎት አኳያ በእያንዳንዱ ወረዳዎቻችን፣ ቀጠናዎቻችን፣ ብሎኮቻችን ያሉትን ነዋሪዎቻችን ቼክ በማድረግ በውይይት በማወያየት ምን ያክል ስራ አለን ከዛ ውስጥ ምን ያክሉ ስራ ይዟል እያል የለየና ሆነ በቀሪ ቀናቶች ርብርብ አድርገን ንቅናቄ አድርገን ህዝባችን ፍላጎት መሰረት በማድረግ ስራ እድል ለመፍጠር ነው ያሰብን ያለነው። ከዚህ አኳያ በቀሪ ቀናት ማክሲመም ተረባርበን 8200 አካባቢ ስራ እድል ለመፍጠር ነው እያሰብን ያለነው። ይህ የውይይትና የምስጋና መድረክ በዋናነት ባለሙያውን ለማንቃትና በቀጣይ ላቀኑ ስራ እንደ እርሾ ሆኑ እንዲያገለግል ነው ብለዋል አቶ አለው። አንድ ሰው ሲሰራ ማመስገን ባህልም ነው ጥሩም ነው። ሁለተኛ ለቀጣይ ደግሞ መነሳሳትም ይፈጥራል። ከዚህ አኳያ ምናልባት ቅድም ሪፖርት ሳቀርባ የተሽ ከሆነ ኦልሞስት አስሩም እንደኛ እንደ ቂርቆስ አስር ወረዳዎች ነው ያሉት። አስሩም ወረዳዎች አካባቢ ላይ በጣም 24 ሰዓት ቀንና ሌት እየሰሩ ተቀራራቢ የሆነ አፈጻጸም አላቸው። ነገር ግን ቅድም እንዳልኩት በዋናነት የህዝባችን ፍላጎት መሰረት ማድረግ አለብን። በዚህ ረገድ የሰራውን ሰው ማመስገን ወደ ኋላ ይቀር፣ ደሞ ካለ ከተሰራው የተሻለ ለተንቀሳቀሰው የተሻለ ለተተራመደው ተሞክሮ ወስዶ ለቀጣይ እሱም ስፕሪንግ በር በመጠቀም ምሳሌ ብዬ አስባለሁ። ምክንያቱም ስራዎች ሲሰሪ ያው ጉራማይሌዎች ነገሮች ይኖራሉ። ይህን ጉራማሌዎች ያለው ይሄን የት ወደ ወደ ተቀራረበ አፋጽም ማምጣት ነው ዋና አላማችን። ሁለተኛና ዋናው ግን ቀደም የነገርኩሽ በቀሪ ቀናት ላይ የህዝባችን ፍላጎት መሰረት በማድረግ ስራዎችን መስራት ነው። ሽልማቱ ግን በጣም ትልቅ የሆነ ስፕሪንግ ቦርድ ነው ብለን ምና በአስር ወራት አፈጻጸም ውስጥ የተሻለ የስራ አፈጻጸም ያስመዘገቡ የወረዳ ዘርፍ ተቋማት ቡድኖችና ባለሙያዎች እንዲሁም ድርሻ አካላትና ተቋማትም እውቅናና ሽልማት ተበርክቶላቸዋል። በአስር ወራት አፈጻጸም ውስጥ የተሻለ የስራ አፈጻጸም ያስመዘገቡ የወረዳ ዘርፍ ተቋማት ቡድኖችና ባለሙያዎች እንዲሁም የባለድርሻ አካላትና ተቋማትም እውቅናና ሽልማት ተበርክቶላቸዋል። ስለ መድረኩ አጠቃላይ ሁኔታና ስላስመዘገቡት ውጤትም የወረዳ ስራና ክህሎት ጽህፈት ቤት ኃላፊና ባለሙያዎች ይህን ብለዋል። አጠቃላይ እንግዲህ ዛሬው እውቅና በባለፉት አስር ወራቶች በተሰሩ ስራዎች አጠቃላይ በወጣ ምዘና ነው። በምዘናውም ቅድም ስታዩ እንደነበረው አንቺ የኛ ወረዳ ደረጃ ይዟል። እውነት ለመናገር ይህንን እውቅና በማግኘታችን በጣም ደስተኞች ነን ማለት ነው። አጠቃላይ በበጀት አመቱ ላይ እቅዳችንን ለማሳካት ጽህፈት ቤት ቡድን መሪዎች ከባለሙያዎች አጠቃላይ የስራ እድል ፈጠራ ባለድርሻ አካላቶች አቅደን የገባ ነው። ሶ አስር ወር ላይ ደግሞ ደርሰን ውጤታችንን በስኬት ማጠናቀቃችን የበለጠ ደስታ ፈጥሮና ለቀጣይ ስራ ማነሳስቶናል ማለት ነው። ምናልባት እንደ ቂርቆስ መለስ ብለን የባለፉትን አስር ወራት ስናይ ጥቅል ከሰራናቸው ስራዎች ጎልተው የሚታዩ ስራዎች በመስክም፣ በሱፐርቪዥንም በተለያዩ ነገሮች ተረጋግጧል። አንደኛውና ትልቁ ያሳካ ነው በዚህ አመት። ምቹ የስራ ሁኔታ ከመፍጠር አንጻር ቂርቆስ ላይ የሚገኙ አስሩም ወረዳዎች ለአገልጋይም ለተገልጋይ ምቹ የሆነ የስራ አካባቢ ይፈጥረናል ማለት ነው። ከዛ ውጭ እንግዲህ በዚህ በጀት ዓመት እንሰሯለን ብለን አንዱ በእቅድ የያዝ ነው። ከቴክኖሎጂ ጋር ተያይዞ አብዛኛው ስራዎቻችንን ከቴክኖሎጂ ጋር የማጣመር ስራዎችን ሰርተናል ማለት ነው። ስለዚህ አብዛኞቹ ስራዎቻችን ከስራ ፈላጊ ምዝገባ ጀምሮ እስካሉት አጠቃላይ ሂደቶች ድረስ በኤልኤምአይ ሲስተም ወይ ደግሞ የሚመጡትን ስራ ፈላጊዎች በቴክኖሎጂ በመመዝገብ እዛው ቴክኖሎጂ ላይ ስራ በማፈላለግ ስራ እድል የፈጠርላቸውን ማህበራቶች፣ ኢንተርፕራይዞች ደግሞ ኤልኤምስ ላይ በመመዝገብ በዚህ በጀት ዓመት በልዩ ትኩረት ሰርተናል። ወጣቶችን፣ ሴቶችን ተጠቃሚ ለማድረግ ደግሞ ከብሎክ ጀምሮ ልየታ በማድረግ ግንዛቤ በመፍጠር ከኮሌጆች ጋርም ቅንጅት በመስራት ቴክኒካል ስልጠና እንዲሰጡ በዚህ በጀት ዓመቱ ሰፊ ስራዎች የተሰራበት አግባብ አለ ማለት ነው። ይሄ ውጤት እንዲመጣ እንግዲህ እንደ ወረዳችን በልዩ ተሞክሮ የወሰድነው ነገር የስራ እድል ፈጠራ አምባሳደሮች ብለን በየብሎኩ ተቀባይነት ያላቸው በህዝቡ ዘንድ ህብረተሰቡን በተለያዩ ብሎክ አመራርነት የሚያገለግሉትን ሰዎች ደግሞ በይበልጥ ስራችን ላይ በማሳተፍ በዚህ በጀት ዓመት ውጤት አምጥተናል ብዬ አስባለሁ። በቀጣይ እንግዲህ የቀሩን ቀሪ ስራዎቻችን ላይ እሱ ላይ ትኩረት አድርገን በጀት አመቱንም በተመሳሳይ ውጤት ለማጠናቀቅ ጥረት እናደርጋለን። የ2017 የስራ ክህሎት ጽፈት ቤት አንዱ አላማው አድርጎ የተነሳበት ምክንያት ምንድን ነው? ስራ አጥ እንዲጠፋና የተመረቁ ወጣቶችም ወደ ስራ ገብቶ እንደ ቂርቆስ አዲስ ፈርጥ እንደ መሆኗ መጠን ስራ የሌላቸው ወጣቶች እንዳይኖሩ ሁሉም ስራ ላይ ተጠቃሚ እንዲሆኑ የሴት ተጠቃሚዎች፣ የአካል ጉዳተኛ ተጠቃሚዎች እንዲሁም ብሎ ሁሉም ስራ ያላቸው ሆኖ ከችግር ተላቀው ከራሳቸው አልፎ ቤተሰብን መርዳት የሚችሉ ዜጋን መፍጠር ነው አላማው ማለት ነው። በቀጣይ ከዚህ የበለጠ በፊት በስድስት ወር አፈጻጸም ሶስተኛ ሶስተኛው ወጥቻለሁ። አሁን በሆነ ደግሞ በአስር ወሩ ደግሞ ሁለተኛው ወጥቻለሁ። ከዚህ ደግሞ በመቀጠል ነው የሚቀጥለው አንደኛ በከተማ ደረጃ ወጥቼ ክፍለ ከተማዬንም ወረዳዬንም ማስጠራት ነው የኔ አላማው ማለት ነው።